በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ምሕረቱ፣ ዘጋው ጸጋው በብዙ ቸርነቱ የተወደዳችሁ ወርዶ ክህነታችን ከእመቤታችን ተወልዶ ለእኛ ምድር መስቀል ላይ በተሰቀለ ጊዜ ዕዳችንን ሲከፍል እዳ የተከፈለለት የዳነ ሕዝብ ያረገን ያረጋችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ያው ከሚሆን ከመንፈሱ ጋር የተመሰገነ የተወደደ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ ወደ ተዘጋጀልን መንፈሳዊ መልእክት ከመግባታችን በፊት የአጋፔ ቤተሰብ በመሆናችሁ የተጠቀማችኋቸውን ጥቅሞች ኮሜንት እንድታደርጉልን ሌሎችም ሰዎች ይህን ኮሜንት አድርገው ቤተሰብ በመሆን የኛ የተወደደ ቤተሰብ አባል በመሆን አብረው እንዲቆዩ እንድታደርጉ ጠይቃለሁኝ። ይህን ሰማድ ሰሚዎችን ቤተሰቦቻችን ብትሆኑ አብራችሁን ብትሆኑ እጅግ የበረከት ጊዜ የበረከት ቃል የሚፈስበት ይህንን ቤተሰብ ብትቀላቀሉ ጋብዛለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ እግዚአብሔር ልጆች ሰው የራሱ ደመና ነው የሚዘንብለት። እግዚአብሔር ልጆች ሰው በሕይወቱ ወደ ላይ የላከው ወደታች ታች ተመልሶ ይመጣል። በሕይወት መንገድ ውስጥ ሁለት አንፃራዊ ጎዳናዎች አሉ። እነዚህም በጎ ጎዳና፣ ቅን ጎዳና ደግሞ ክፉ ጎዳና ጠማማ ጎዳና ጠማማ መንገድ። ጌታችን በጥብርያዶስ ባህር ደቀ መዛሙርቱ አሳ እያጠመዱ በነበረ ጊዜ ሌሊቱን ሙሉ አሳ ሳይዞ ባደሩ ሌሊት በስተቀኝ እንዲጥሉ ሲያዛቸው፣ በስተቀኝ የጣሉት መረብ ብዙ አሳ እንደያዘ ተጽፎልናል። እንግዲህ የተጣለው በስተቀኝ ስለሆነ በጣም ብዙ አሳዎችን ይዞ መጣ። ሁልጊዜ ይወላችሁ የምንወረወረው መረብ ነው። አሳውን ወይም ደግሞ ጊንጦን ይዞልን የሚመጣው እንደዚሁ የምንወረወረው ወደ ላይ የምንወረወረው የምንልከው የሕይወት መልእክት ነው። ተመልሶ ወደኛ ዝናቡ ነው የሚመጣው። እንደምታውቁት ምድር ትነቷን ወደ ላይ ትልካለች፣ ደመና ሆኖ ደግሞ ወደታች ተመልሶ ይመጣል። ስለዚህ እንደዚህ ከሆነ በሕይወት አንፃራዊ መንገዶች ውስጥ ክፉም ሆነ ደግ ቀናም ሆነ ጠማማ መንገድ ያለን ሰዎች ወደ ላይ የምንልከው ተሰብስቦ ወደኛ እንደሚመለስ ሁልጊዜ ከማወቅ ጋር መኖር ይኖርብናል። እግዚአብሔር ልጆች የእግዚአብሔር ቃል ስለ ቅን መንገድ በሚያስተምርበት መልዕክቱ ምሳሌ 14፥11 ላይ የቅኖች ማደሪያ ያብባል፣ የኃጥአን ቤት ይፈርሳል። ቅኖች ማደሪያቸው ያብባል ቀና መንገድ ያላቸው ፖዚቲቭ የሚባሉ ሰዎችን በቀንነት የሚያዩ ለሰዎች በቀንነት የሚያስቡ ከተንኮል ሰውን ከመጉዳት ሀሳብ በጣም ይራቁ ያንን ሀሳብ የሚጸየፉ መብታቸውን እንኳ ቢነካ በመጉዳት መብታቸው መነካቱን ለማሳወቅ የማይሞክሩ የራሳቸውን እንኳን ትተው ለሰው ክብር የሚኖሩ እነዚህ የቀና ሰዎች ይባላሉ እነዚህ ሰዎች በህይወታቸው የተቀበሉት መከራ የታሪክ መዝገብ ላይ ጎልቶ ሊነበብ የሚያደርግ ነው። ለምሳሌ በሞአብ ሀገር ኖሃሚን የምትባል ሴት የወለደቻቸው ልጆች ያገቧቸው ለሴቶች ነበሩ። ሞአብያን ሴቶች አንደኛዋ ኦርፋ፣ ሁለተኛዋ ሩት። ኦርፋ በራሷ መንገድ አማቷን ስማ ቻው ብላ ተመልሳ ሄደች። የት እንደገባች ይታወቅ፣ መንገዷ ፈርሶ ነው የት እንዳለች ምን እንደሆነች አልታወቀች። ጓደኛዋ ግን የባለቤቷ የወንድም ሚስት ሩት ግን ወደ ቤተልሔም መጣች። አማቷን በቅምነት አገለገለች። እግዚአብሔርን አምላክ አረገች። ህዝቡን ህዝብ አረገች። በዚህ ምክንያት የነገድ እናት ሆነች። ኢየሱስ ክርስቶስን በስጋ ከሚወልዱ ቅዱሳን አንስት አንዷ ሆነች። በታሪክ መዝገብ በቅዱስ መጽሐፍ ተጽፋ እስካሁን ዓለምን ታስተምራለች የቀኖች ቤት ታብባለች ሲል ይሄ ነው። ሰው ቅንነትን ወደ ላይ ሲዘራ የቅንነት ዝናብ ይዘንበለታል። ሩት የሰበሰበችውን እያመጣች ከባሏ እናት ጋር ትካፈል ነበር። ሩት ድካሟ፣ ውርደቷ አይሰማትም ነበር። ይልቁንም አሮጊቷን ሴት የባሏን እናት ከማገልገል ያለፈ ሌላ ምንም አይነት ኢጎ አያስቸግራትም ነበር። የትም ቦታ ገብታ ገብስ ይዛ ትመጣ ነበር። ይህንን በጎ ወደ ላይ ስለላከች ደመናዋ ዝናብ አመጣላት። ያንን የቃረመችበትን ድሃ ሆና ጎንበስ ቀና ብላ የለቀመችበትን ትልቅ እርሻ እንድትወርስ አደረጋት። የዛ እርሻ ባለቤት ሚስት እንድትሆን አደረጋት። እርሻ ብቻ አይደለም የተሰጣት የነገድ የትውልድ ርስት፣ የትውልድ እናት ለመሆን የዳዊት ቅድመ አያት ለመሆን በቃች ኢየሱስ ክርስቶስ መሲሑ የዳዊት ልጅ እንዲወለድ ከእሷ በእሷ ማጸበኩት እንዲያል ፈቀደ እግዚአብሔር። የላከችው ደመና እጅግ የከበረ ዝናብ አመጣላት። ቤቷን የሚያለመልም ዝናብ አመጣላት። እርሻዋን የሚያሰፋ እርስቷን የሚያሰፋ ትውልዷን የባረክ ዝናብ አመጣላት። የእግዚአብሔር ልጆች ቀንነትን ስትልቁ ወደ ላይ ሁልጊዜ የእግዚአብሔር በጎ ምላሽ ለእናንተ ያመጣል። የሰው መንገድ እንዲቀና ለምትሰሩ ክፉ ቃል ካፋችሁ ለማይወጣ በጎ ብቻ ምትዘሩ ያላችሁን የምታካፍሉ እግዚአብሔር ይህንን ደመና በጎ ዝናብ አድርጎ ያመጣላቸዋል። ለሰው የምትሰሯት እያንዳንዷ በጎ ነገር ዋጋ አላት። ቀዝቃዛ ውሃ እንኳን ጌታ ኢየሱስ ክርስቶስ መድኃኒታችን እንዳስተማረን ዋጋ አላት። ቀዝቃዛ ውሃ እንኳን ለጠማው ሰው መስጠት ለስሙ ክብር፣ ትንሽ ቅናት ቢኖራችሁ እንኳን ትልቅ ብርቱ አገልግሎት አይደለም። ትንሽ ቅናት ቢኖራችሁ ዋጋ አላ ትንሽ ትነት ነች፣ ትልቅ ደመና የምትሆነው በሰማይ። እግዚአብሔር ጻድቅ ስለሆነ የሰዎችን ዋጋ ይሰጣል፣ ይከፍላል። እውነተኛ ዳኛ ስለሆነ ሰው የዘራውን ያንኑ ደግሞ ያጭዳል፣ የበተነውን ያንኑ ደግሞ ይሰበስባል። እግዚአብሔር ልጆች፣ እንግዲህ ሰዎች በቅን መንገድ ሲሄዱ እንዴት ሕይወታቸው እንደሚቀና መንገዳቸው እንደሚከናወን ይነግረናል። ይሄ የቅንነት መንገዳቸው ከራሳቸው ያለፈ ለሌሎች ጥላ መሆንም የሚችል ትልቅ ዝግባ እንደሚያደርጋቸውም ደግሞ መዝሙር መቶ አስራ ሁለት ቁጥር ሁለት ላይ ይነግረናል። የቅኖች ትውልድ ትባረካለች። ቅኖች እነሱ ብቻ አይደሉም የሚባለው፣ ልጆቻቸው ተምረው ጥሩ ስራ ይዙላቸዋል፣ ጥሩ ትዳር ያገኙላቸዋል። ልጆቻቸው በነፍሳቸው እንኳን ወደ ሰማይ ቢሄዱ ገነት ይወርሱላቸዋል። እግዚአብሔር ክብር ከነሱ ጋር ልብሳቸው ጋር ስለሚያሉ የቅኖች አምላክ ሁልጊዜ ትውልድን ይጠብቃል። የቅኖች ዘመን ብሩክ ናት። አባቶቻቸው መንገድን ስላቀኑ ልጆቻቸው መንገድ ቀንቶላቸዋል። እስራኤል ከግብፅ ሀገር ኮ የወጡት በአብርሃም ምክንያት እግዚአብሔር የአብርሃምን ኪዳን አስቦ ሆኖ ነው ሚል ጠማማ ህዝብ እንኳን ሳይቀር በቀኑ በደጉ አብርሃም ምክንያት ከባርነት ወጥቷል። የእግዚአብሔር ልጆች የቀን ትውልድ በአባቶቹ ቅንነት ብዙ በረከት ናፍሶ ይኖራል። እናንተ እኔ ዛሬ የምናሳየው የምናደርገው የሚኖረን በጎነትና ቅንነት የልጆቻችንን ዘመን ያከናውነዋል። እንደው መጥፎ ዘመን ነው ወደፊት የሚመጣው እንደው ይህ ዘመን በጣም እየተበላሸ ነው ክፉ ነው ምንልና፣ ክፉ ወደ ላይ የምንልክ ሰዎች ያጠንቀቁ እግዚአብሔር ስላለ ህይወትን ከክርስቶስ አንጻር ተመልከቱ። አብርሃም ዘመንን የተመለከተው ከሕያው እግዚአብሔር ከያህዌ አንፃር እንጂ ከዘመኑ አንፃር አላየም። አብርሃም ዘመንንና ጊዜን ሀገርንና ህዝብን ከዘመኑ አንፃር ቢያይ ኖሮ ከሀገሩ አይወጣም ነበር። ግን ሁልጊዜ አብርሃም መንገድንም ዘመንንም ህዝብንም ወገንንም ሁኔታንም ከሕያው እግዚአብሔር አንጻር ስለተመለከተ ምንም አልተቸገረም። በሰዶም አጠገብ ልጁን ቅድስና የለበሰ ልጅ ለመውለድና ለማሳደግ አልተቸገረ። በገሞራ ከተሞች አጠገብ ተቀመጡ። አሁን እኛ ዘመንን እየፈራን የምንኖር ሰዎች እንገራችሁ፣ ዘመንን ከመፍራት ይልቅ ክፉ ስራችንን እንፍራ፣ ክፉ ንግግራችንን እንፍራ፣ ክፉ ሀሳባችንን እንፍራ፣ ክፉ ፍራ ምኞታችንን እንፍራ፣ ሰው ሲቀናው ሰው ሲሳካለት መናደዳችንን እንፍራ። እሱ ነው መጥፎ ከዘመን በላይ ውስጣችን ያለ ክፉ ነው መጥፎ። እግዚአብሔር ልጆች ምንድን ፈራው እሱን መሆን አለ። ልባችሁ ቅን ይሆን ልባችሁ መንገዱ የቀና ይሆን ለሰው ቅን ጎዳናን እንዳያነክስ እንዳይሰናከል መልካም ጎዳናን አድርገን እንለፍ። ዘመን መልካም ይሆናል። እግዚአብሔር ዘመንን ጥሩ፣ መጥፎ የሚያደርግ የሰው ልጅ እኛ እኛ እኛ ብቻ ነው። እግዚአብሔር ልጆች፣ ስለዚህ ሰው የትውልዱን ዘመን ሲያስብ ከሚጨነቅ ይልቅ ራሱ የሚሰራውን ስራ የሚሰራውን ዘር እያሰብ ማሰብ መቆጣጠር፣ በደንብ መሰበሰብ አለበት። አጥፍቶም ሆነ የእውነት ንሳ መግባት አለበት እንጂ ዘመን መጥፎ ነው እያለ የራሳችን መጥፎነት መርሳትና መገበዝ የለብን። የእግዚአብሔር ልጅ እንግዲህ ሰው ቅንነትን ሲሰራ፣ ቅንነትን ሲበትን፣ ቅንነትን ወደላይ ሲልቅ ደመናው የበረከት ዝናብ ሆኖ ወደ ሰው ልጅ ተመልሶ ይመጣል። ክፉዎችም እንዲሁ ናቸው። ክፉዎችም ክፉ ስራቸው በህይወታቸው በትውልዳቸው ተመልሶ ይቀጣቸዋል። ይሄ የተጻፈ እግዚአብሔር ቃል። ሰናክሬ የሚባለው የአሶር ንጉሥ ብዙዎችን ብዙዎች ሀገሮችን አፍርሷል። የብዙ ሀገር ህዝቦችን ገድሏል። በትቢት አማልክቶቻቸውን አፍርሰዋል። በእርግጥ ከእግዚአብሔር በስተቀር አምላክ የለም፣ ግን እግዚአብሔርንም ሰደቧል። እንደ ሌሎች አማልክት መስሎት የዘራው የበተነው ያተነነው መጥፎ ዘር በኋላ በገዛ በወለዳቸው ልጆቹ በስለት ተርዶ እንዲገደል አደረገው። እሱ አራጅ ነበር፣ የሚያርዱ ልጆችን ወለደ። እሱ ነፋስ ዘራ፣ አውሎ ነፋስ አጨደ። ሰናክሬም የተገደለው ማዳን በማይችሉ አማልክቶቹ ቤት ተቀምጦ የገዛ ልጆቹ ናቸው ይገደሉት። ክፉዎች ደመናቸው ክፉ ደመናቸው፣ ጥቁር ደመናቸው፣ ጨለማ ደመናቸው ይገላቸዋል። አውሎ ነፋስ ሆኑ፣ ማዕበል ነፋስ ሆኑ፣ ይጠርጋቸዋል፣ ይወስዳቸው ክፋት ሁልጊዜ በየቀኑ በሕይወት በሰው ዘር በየቀኑ ክፋት ስንሰራ ያቺ ክፋት ተና እዳ ሆና ትቀመጣለች። ሚሰማኝ ይህን ቀን ጠብቆ ደግሞ ኃይለኛ ዝናብ ሆኖ ይመጣል። እግዚአብሔር ልጆች ከክፉ ሽሹ። እግዚአብሔር ቃል ይህን የሚነግረን ከክፉ ሽሹ፣ በክፎች ምክር አትሄዱ መስጉን ነው በክፎች ምክር አልሄድም ሰው ክፉ ክፉዎች ሲመክሩት ቅድም እንዳልኩት ወደ መጥፎ ጨለማ፣ ወደ ከባድ የማ የሞት ደመና ነው ይዘውት የሚሄዱት ዕዳ እንዲሰበስብ የዕዳ አገልጋይ እንዲሆን የሚያደርጉት። ከክፉዎች ምክር መራቅ ያስፈልጋል። እግዚአብሔር ቀን ጠብቆ የክፉዎችን ጥርስ ይሰብራል ይላል። ሳቃቸው ከንቱ ለቅሶ እንባ ወደ መሆን ይቀየራል። ግድያቸው፣ ንክሻቸው ከንቱ ሆኖ ይቀራል። አቅም አልባ ሆነው ተዋርደው የሚቀሩ ከንቱ ሆነው ነው የሚቀሩት ክፉዎች። መዝሙር ሦስት ሰባትን አንብቡ እግዚአብሔር የክፉዎችን ጥርስ ይሰብራል ይላል። ገዳይ ቢመስሉ ኃያል ቢመስሉ ብርቱ ቢመስሉ ባለዘመን ቢመስሉ፣ ክፉዎች ግን ምንጊዜም ጥርሳቸው መሰበሩ አይቀርም። ደግሞም ተጣፈንታቸው ክፉዎች ማፈርና በመቃብር ዝም ብሎ መኖር። ክፉዎች ይፈሩ በሲኦልም ዝም ይበሉ ይላል ክፎች እፍረት ነው በጣፈንታች ስለዚህ ሰው ክፉ በሰራ ጊዜ ክፉ ባሰበና ያን ሀሳቡን ተግባራዊ ባደረገ ጊዜ ያ ደመና ተመልሶ ወደ ቤቱ መምጣቱ አይቀርም። እሱ ለሰው በከፋ ቁጥር፣ ለጎረቤት ለስራ ባልደረባ ለሚያሰራቸው ሰዎች በከፋ ቁጥር የገዛ ልጆቹ ክፎ ሆኑ ይመጡበታል። የሚያሳድሩት የገዛ ልጆቹ ናቸው። የገዛ ትዳር አጋር ነው የምታሳድደው የሚያሳድደው። ሁል ጊዜ የክፉዎች ምላሽ ካጠገብ ነው የመጣው፣ ካጠገብ የሰናክሬም ጠላት ከሩቅ አልመጣም። የገዛ ልጆቹ ገደሉት ነው፣ የገዛ ልጆቹ ገደሉ። የእግዚአብሔር ልጆች ስለዚህ ወደላይ የምንልከው ወደታች ከዘነበ የምንዘራው ከታጨደ ሁልጊዜ ለምንናገራት ለእያንዳንዷ ንግግር መጠቀቅ አለብን። ቃል አይሞት ሰው ተናግሮ ተናግሮ ሊረሳው ይችላል። በእግዚአብሔር መዝገብ በሰማይ ደመና ላይ ግን ይቀመጣል፣ ይከማቻል። ክፉ ያማችሁ፣ ክፉ የተናገራችሁ፣ ክፉ የፈረዳችሁ፣ ክፉ የሰራችሁ ንስሐ ያስፈልጋል የክርስቶስ ደም ኃጢአትን እንዲያጠብ ያን ደመና ነፋስ ሆኖ እንዲጠርግና እንዲወስደው ካሉ ካላለን በስተቀር የክፉ ዘራችን ውጤት ቀን ጠብቆ መምጣቱ አይቀር አይቀርም። ትናንት የሰሩት የአባቶቻችን ክፋት ይህን ትውልድ ምን ያህል ዋጋ እያስከፈለው እንደሆን ሁላችሁም ታያላችሁ። ዛሬ የምንሰራው ምንተው በጎም ሆነ ክፉ የሚቀጥለው ትውልድ መረበሹ አይቀርም። ስለዚህ ደመና ሆኖ የሚዘንብ ከሆነ በእውነት መልካሙን ወደ ላይ መላክ ይገባል። የሰማኑን በልቦናችን የጻር መንፈስ ቅዱስ ይባርካችሁ፣ በክፉ ይጠብቃችሁ። የአምላክ የአባቶቻችን አምላክ እግዚአብሔር ሁላችን ጠብቆ በህይወት በጤና እንግዲህ ስለሰጠን አመሰግነዋለን። የእናታችን ቤታችን ረት በረከት የመላ ጥበቃ ብሮ። እንዲሁም ቀሲስ አሸናፊ በማርያም ነኝ። ትምህርቱ ላይ ኮሜንት አድርጉ። ቅድም እንዳልኳችሁ ቤተሰብ በመሆናቸው አጋር ቤት ጥቅም በትምህርቱ የታነጻችሁበትን መታነጽ ኮሜንት አድርጉ ብዙዎች ያነበቡ ይታነጻሉ እግዚአብሔር ባርካችሁ ፊቱን ያብላላችሁ ቀሲስ አሸናፊ በመረብ ነኝ ሰላም